ጎንደር የገብርዬ ምድር ነው። መክዳትን እንደ ጽድቅ የሚቆጠርበት ምድር ልታረገው አትሞክር። ቅዱስን ምድር አታቆሸሸው። አየ ክዶ ሲል ከድቷል። ተው እንጂ፣ ጓደኞቹን ከድቷል። ትግሉን ከድቷል። አለክሞቱም የከዳው ስለ ቸገረው ነው። ስላቃተው ነው። አው ገብርዬ ቢያቀተው ኑሮ እጁን ለጣሊያን ሰጥቶ መትረፍ ይችል ነበር። ገብርዬ እየተዋጋ ያለው ከውጭ ጣሊያን ጋር ነው። ገብርዬ ቴዎድሮስን ቢከዳው ነገር ሲጨልምበት ቴዎድሮስን ቢከዳ ኑሮ በሕይወት መቆየት ይችል ነበር። ምንድን ነው ምታጋናኝ? ወዳጅ ገብርዬና ገብርዬ ከቦተ በኋላም ቢሆን ቴዎድሮስ ነገሩ አላማረኝም ካለ መይሳው ፈቀቅ ማለት ይችል ነበረ። ግን ያን የሚያደርግ ስነ ልቦና እዛ ጋ አይገኝም። ያን ምድር እንዳታቆሽሽ በሰው እጅ ሳት ለጊዜዊ ፖለቲካ ጥቅም ብለ የከዳውን በስም ጠርተህ ጠርተ ከድተዋል ነው የምትለው። ቀጥሎ የሚሄደውም ከሀዲ መሆኑን አምኖ በክደት መዝገብ በታሪክ እየተመዘገበ መሄዱን ሊያውቀው ይገባል። አለዚያ ግን እየሞከራችሁ ያላችሁት ነገር መክዳትን ኖርማል እያደረጋችሁት ነው። መክዳት አይደለም መግባት ነው። መክዳትና ወደ ቤቱ መግባት የተለያየ ነው። አንተ ቤት ተቀምጠህ ልጆችን እያሳደግ አሁን መጥተህ ምን የመሰለ ቤት በገዝተህ በነሱ ደም ሞርጌጅ እየከፈልክ ለምን ወደ ቤት ገባ? ለምን ራሴ ሄደህ የተዋጋ? ማብታሙ ደግሞ እኔ የአማራ ቤርተኞች የሚገርሙኝ ራሳቸው አይሄዱም ጫካ ያሉትን ለምን አትሞትም፣ እንዴት ትገባለህ ወደ ቤትህ ይላሉ። ገብርዬንና ወንድም ከወንድሙ ጋር የሚታኮሰውን ጦርነት ያመሳሰላሉ መላክና ሰይጣንን እንደማወዳደር ማለት ነው። እንዲህ የምትፎክር እንዲህ የምትናደድ እንዲህ የምትበሳጭ ከሆነ ለምን ራሳት ገባ ሀብታሙ ጫካ? እንደ ወያኔዎቹ ለምን ደፋራቱን ወያኔዎቹን ማደንቀው ከናንተ፣ መንገዳቸው ሰይጣንም ቢሆን፣ መንገዳቸው ሰይጣንም ቢሆን ላመኑበት ነገር ጫካ ገብተው ይሞታሉ ሂድ ሙት ብሎ ሰው አያገፋፉም የኦሮሞ ፖለቲከኞች ደስ ከሚሉኝ ለነጃር መሮ ለምን አልተዋጋም ለምን ትፈራለ በዚህ ጋ ውጣ በዚህ ጋ ሂድ አይሏቸው ቢሞቱ እነዛም አይቀበሉ ከአሜሪካ ቁጭ ብሎ ሙትልኝ የሚል የኦሮሞ ፖለቲከኛ ሰምቻ አላቅም የአማራ ብሔርተኛ ግን ለራሱ በኮራ ቤት ውስጥ ይኖራል። ልጆቹን ያሳድጋል። ጫካ ያለው ደግሞ በቃኝ፣ ትግሉን እኔ አልፈልገውም ካለ ካጂ ነው በሉት፣ ባንዳ ነው በሉት ይላሉ። ባንዳ ይሉታል። ለምን አትወርድም አንተ? ምን እነዛ የሚሸጥ ነፍስ አላቸው ወይስ አንተ እንደነሱ ሱሪ አልታጠቅም? ጎበዝ አታፍሩም እንዴ፣ የአማራ ብሔርተኞች ትንሽ እንኳን እንዴት አንተ ባለለበት ሰውን ሙት ብለ ታዛለ? አንተን አማክሮ ለመሞት የተወለደ ሰው አለ እንዴ? አመነበት ትግሉ ያዋጣል ብሎ ገባ። አላዋጣልኝም ካለ ወደ ቤቱ ገባ። ወደ ቤት መግባት ካጂነት እንዴት ያስብላል? ከቤቱ እኮ ነው የወጣው። አገር ነው እንዴ ካደው? እንደውም ካጂ ከተለካ የሀገሩን መከላከያ ሰራዊት የሚወጋ ባንዳ እሱ ነው፣ በትክክለኛ መገለጽ ካለበት አማርኛው ማለት ነው። ከዛ ውጪ እነ ሀብታሙ የተስፋ መቁረጥ ለቅሷችሁን ሳዳምጥ በሰው ሕይወት በሰው እጅ እሳት እንደመጨበጥ አይነት ፖለቲካ ስታራምዱ ይሄና አላማራ ጅል ነው ብሎ ነው እንደሚያስቡት ብዬ ነው ማስበው። እስኪ ደግመን እንስማክ። የሰፈረ ሰው ሲከዳ አልከዳም የሆነ ጀስቲፊኬሽን መግባት ነውር ነው። እሺ ጎንደር የገብርዬ ምድር ነው። አዎ መክዳትን እንደ ጽድቅ የሚቆጠርበት ምድር ልታረገው አትሞክር። ወደ ቤቱ ነው የገባው። የምን መክዳት ነው? ክዶ ሲል ከድቷል። አረ ክደታ ይባል ከድቷል። ወደ ቤቱ ነው የገባው። ከድቷል። አለቀ። የከዳው ስለቸገረው ነው፣ ስላቃተው ነው። አዎ ገብርዬ ቢያቀተው ኑሮ እጁን ለጣሊያን ሰጥቶ መትረፍ ይችል ነበር። እንዲህ ያልክ ገብርዬ ቴዎድሮስን ቢከዳው ነገር ሲጨልምበት፣ ቴዎድሮስን ቢከዳ ኑሮ ህይወት መቆየት ይችል ነበር። አይሞትም ነበር። ኧረ፣ ገብርዬ ከሞተ በኋላም ቢሆን ቴዎድሮስ ነገሩ አላማረኝም ካለ መይሳው ፈቀቅ ማለት ይችል ነበር። በመይሳምና በቴዎድሮስ ቀልዱ እናንተ ግን ያን የሚያደርግ ስነ ልቦና እነሱ ከውጭ ጠላት ጋር እንጂ ከሀገሩ ወንድም ጋር አልተዋጉም። ታሪኩም አይገናኝም። የነ ገብርዬን በሰፈር ወንበዴ፣ እነ ቴድሮስን በሰፈር ወንበዴ ፖለቲካ አምኖ በክደት መዝገብ በታሪክ እየተመዘገበ መሄዱን ሊያውቀው ይገባል። አለዚያ ግን እየሞከራችሁ ያላችሁት ነገር መክዳትን ኖርማል እያደረጋችሁት ነው። በሰላም ነው የገቡት በነሱ ህይወት አንተ አትፈርድም። ገብርዬ መይሳው ከውጭ ጠላት ጋር ነው እንጂ የተፋለሙት አገራቸውን አልከዱ። እነዚህ ወንድሞች ግን ከውጭ ጠላት ጋር አይደለም እየተፋለሙ ያለው፣ ወንድም ከወንድሙ ከጀርባ የመታ የገደለ አብሮ ሊታገል ወጣው። አይ ይሄ ትግላ አዋጣኝም ወደ ቤቴም ልመለስ ቢል ምንድነው ወንጀሉ? እናንተ አሜሪካ ቁጭ ብላችሁ በሱ ህይወት የምታዙት የተለዋጭ አማራ ለሱ የተለየች ምሰጠው ጥቅም አለ ከሞተ በኋላ? ወይስ ለቤተሰቡ ምታነክሱት ንቅስ አለ? ወይስ ከአንተ ህይወት የተለየ የውሻ ህይወት አለው ቢሞት? አንተ የኪንግ የንጉስ ዘር ማትሞቶ ልጆችን እያሳደግክ በጥሩ ትምህርት ቤት እያስኬርክ ጥሩ በነሱ ስም የሰበሰብከውን ቤት ያለ ሞርጌጅ የገዛክ። ሀብታሙ በአሜሪካ ደረጃ ስራ ሰርቶ አቅም ሚዲያ ላይ ነው የሚያወራው። ግን ቤት ገዝተዋል፣ ምን የመሰለ ምን መሰለ። እኛ ላባችን ጠብን አርገን አሜሪካ እንኳ ቤንሰር ቤት ክራ መክፈላ ያቃተ ነው፣ በላባችን ስለምን ነው እሱ ግን ከኔ ኋላ የመጣ ምን የመሰለ ቤት ገዝቷል። ግን አንድ ቀን ሰርቶ አቅም አንድ ቀን እንደ እንደኔ ሁበር ነርቶ አቅም ኢትዮጵያ ውስጥ መኪና ሁበር መርዳት፣ በእንደዚህ አይነት መኪና በቀን ጥሩ ገንዘብ ነው የምታገኝበት። ፓብሊክ ሚዲያ ላይ የዋሉ ምን የመሰለ ቤት እንደ ጀዋር ሀብታም ሲሆኑ ስታይ፣ ጦርነቱ ለምን አስር አመት አይቆይም ወዳጄ? ምክንያቱም ላሚቷ ትነጥፋለች፣ አትታለብም። ለነገሩ አሁን ላሚቷ እያነጠፈች ነው። የአማራ ትግል ሲጀመር አካባቢ ብዙ አለባችሁ። አሁን ህዝቡ ኪሱን ቋጥሯል እና ንዴትም ብስጭትም የተቀላቀለበት ጩኸት ነው እያሰማ ያለው። ሀብታሙ አሁን አማራ ነቅቷል። ሞት ልክ ነው ካልክ፣ ና ቅደመኝ። በእኔ ህይወት አንተ እዛ ቁጭ ብለህ አታዝም፣ ብሏል አሁን። ዳይ ሀብታሙ፣ እንደኔ መኪና፣ ቆንጆ መኪና እዚህ ሀገር በክሬዲት ነው የምታወጣው። መኪናህን አውጣና ሸቅል፣ በቃ ወይ ራስህ ጫካ ግባና ጦሩን ምራ። በሰው ህይወት ግን እንዴ ከዳህ ትላለህ እንዴ! ከቤቱ የወጣውን ሰውዬ ወደ ቤቱ ሲመለስ፣ ክደት ማለት ይሄ ነው። ነውር ነው። ይሄን ለማለት ነው።